ሰላም ጤና ይስጥልን፣ የቻናላችን ተከታታዮች እንዴት ናችሁ? በዛሬ ቪዲዮችን ከቪዲዮ ላይ በቀላሉ እንዴት ፒክቸሮችን ማውሰድ እንደምንችል ነው የምናየው። የሚጠቅም ነገር ነው የምታገኙበት፣ እስከ መጨረሻው ተከታተሉት። ቻናላችንን ላይክ፣ ሰብስክራይብ፣ ሼር በማድረግ አሳድጉልን። ለምሳሌ ቪዲዮአችን ይህ ከሆነ ቪዲዮን እንከፍተዋለን በቅድሚያው። ከዛ ቪዲዮ እንዲህ እየሄደ እያለ የምንፈልገው ቦታ ስንደርስ ፓውዝ እናደረገውና ኮምፒውተራችን ላይ ባይ ዲፎልት የምትኖር ሁሉም ኮምፒውተር ላይ ያለ ስኒፒንግ ቱልስ የምትባል ቱል አለች። ይች ትና ስኒፒንግ ቱልስ እሷን እንከፍትና ኒው እላለሁ። ከዛ የምፈልገው ቦታ ላይ እንደዚህ ይዤ ድረግ ሳደርግ በቀላሉ ይሄ ፒክቸር ቆርጦ አውጥቶልኛል ከሙቪው ላይ። ከዛ ሴቭ አድርገዋለሁ። ፋይሉ ዬ ሴቭ አስ እልና የምፈልገው ቦታ ላይ ሴቭ አድርገዋለሁ። ከዛ በቀላሉ ፒክቸር አገኘው ማለት ነው። በዚህ መልኩ እንግዲህ የምንፈልጋቸው ፒክቸሮች ከቪዲዮዎች ላይ እንደዚህ ስኒፒንግ ቱሎችን ስኒፒንግ ቱልን በመጠቀም ቁርጠን ማውጣት እንችላለን ማለት ነው። ልክ እንደ ስክሪን ሻት አይነት ነገር ነች ይቺ ቱል። እዛው ጋር ኢዲት ማድረግ እንችላለን፣ ብዙ ነገሮችን መስራት እንችላለን እዛው ስኒፒንግ ቱል ላይ ማለት ነው። ይጠቅማቸዋል ብዬ ስላሰብክ ነው ስላሰብኩ ነው ይህን ቪዲዮ ያዘጋጀሁት። ስለተከታተላችሁ ከልብ አመሰግናለሁ። ቻው ሰላም ሁኑ።